አንድ አምላክ የሚሆን በሚሆን በአብ ወልድ ወመንፈስ ቅዱስ በህዳር ስድስት ቀን የሚነበብ የአባታችን የቅዱስ አዳም የእናታችን የቅድስት ሔዋን የገድላቸው ዜና ይነው። ጸሎታቸው በረከታቸው የቀን ጳጳሳት አባ ማትያስ ኩሎሞ ጳጳሳት፣ ካህናት፣ የቤተክርስቲያን አገልጋዮች ዲያቆናት

ድምፆች ም ዝም አሉ። የአባታችን የቅዱስ አዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲሁ ብሎ አነጋገረው። ልጅ ያሬድ ሆይ ከሰይጣን እጅ ላዳንህ ለእግዚአብሔር መስዋዕትን አሳርግ። ቁርባንን በምታደርግበት ጊዜም እኔ በማሳርግበት መሰዊያ ላይ ሆነ ሆን በእነርሱም ቁርባኑን ቁርባኑን አሳርግ። ከሰይጣን የተነሳም ልብ ልብ የምትል የሆነ ጥፋጥፋቴን ስለሚሻ በመትሃት በመታት ብዙ ጊዜ በሙሽራ ተመስሏልና ነገር ግን እግዚአብሔር ከእጅ አዳነኝ። ህዝቦችንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር የቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃለም ዝም አለ። ቅዱስ ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ። በድኖችን እንደነበሩ አስቀመጡ። ቅዱስ ያሬድ ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባን ለማዘጋጀ ቅዱስ አዳም እንዳዘዘውም በመሠዊያው ላይ አሳረገው። ያሬድን ከእግዚአብሔር ዘንድ ምሕረትን፣ የኃጢአትንም ስርየት ስለጠፋው ቀንዴል ከመሠዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በሠዋ በመሰዊያው ላይ ታየው። እረሱንም ሆነም ልጆቹንም ባረከ መረቀ፣ መስዋዕታቸውንም ተቀበለ። በመሠዊያው ላይ ካለች መለኮታዊ እሳት ወስድ ዘንድ ማዘዘው፣ ከርዕሷ አባታችን ቅዱስ አዳም ስጋፊት የአበራ የነበረ መብራትን የአበራ ዘንድ። ዳግመኛም እግዚአብሔር ለአባታችን ለቅዱስ አዳም የገባለትን ቃል ኪዳን ገለጠለት። አምስት ሺህ አምስት መቶውን ዘመን ወደ መሬት የመመጣ

እስክትቀበለ ድረስ እኔ እግዚአብሔር ጠበቀ ክፉ ስራንም ስራ ምግባራቸውንም አልወድምና እንዲያ እንዳይማሩ ምግባራቸውንም እንዳይማሩ ዳግመኛም ከቃይን ልጆች ጋራ እንዳይቀላቀሉ ህዝቦችን እዘዛቸው፣ በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹን ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ስጋ ፊት መብራትን አበራ። ህዝቡን አዘዛቸው። ይህች መለከተን በያሬድ እድሜ በአራት መቶ ሀምሳ አመት በቀረች እሳት የሆነች ነበረች። ዳግመኛም ምድር ድርስ ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነርሱ የማናስባቸው መንክራት ድንቆች ታት ብዙዎች ታምራት። እናሳጥረው እንጂ ከእነርሱ የማንስባቸው የማናስባቸው የማናስባቸው መንክራት ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎቹ እጅግ ድንቅ ናት። ያኔ አዳም ስምንት ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትዕዛዝ ይተላለፉ ጀመሩ። ያለፈቃዱም ብዙ ስራዎችን ይሰሩ ነበረ። ከደብረ ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። በቃይ ልጆች እርኩሳን ማህበራት ጋርም ተቀላቀሉ። በዚህ ሥራም የያሬድ ልጆቹ ከደብረ ቅዱስ ሲወርዱ ነበረ። እኛስ በፈቃዳችን እንገለጥላችኋለን። ይህ ቃለ ወደዚህች ጥቁርም ጭቃማ ምድር በወረደ ጊዜ ዘሮቹ በዞ ከእነርሱም አንዳንዱም ቃለ

ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጽናጸለ፣ በዝማሬ፣ በመሰቆ፣ በከበሮ ብዙ ተግባራትን ያደርግ ነበረ፣ ይመታባቸውም ነበረ። በሚመታባቸውም ጊዜም በውስጣቸው ሰይጣናት ያደረባቸው ነበረ። በመካከላቸውም የሚያምሩ የሚጣፍጡ ልብስንም ልብንም የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰ- ተሰበሰበ ነበረ በሚመቱባቸው ጊዜም በቃይ ልጆች አይነ ፊት መልካም የሆነ ነበረ። እርስ በርሳቸው በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣንም እርስ በርሳቸው ልባቸውን ያቃጠላቸው ነበረ፣ በውስጣቸው ፍትወተ ዝሙት የበዛባቸው ነበሩ። ሰይጣንም በሚያሰክር መጠጥ መጥመቅን የሚያሰክር መጠጥ መጥመቅን መድኃኒት ማዘጋጀትን ለግኑን አስተማረው። ይህ ግኑንም ማህበራቱን ወደ መጫወቻዎቹ ሰበሰበ፣ በየጃቸው አትክልቱን ሁሉ አደረገ፣ ይጠጡባቸው ነበረ። ይህ ግኑን ግን ሀጢያትን ያበዛ ትሜተኛ ይህ ግን ወንገር ኃጢአትን ያበዛ ትዕቢትንም ያደርግ ነበረ የቃየን ልጆችም የማያውቋትን ኃጢአት እንዲሰሩ ያስተምራቸው ነበረ የማያውቋትን ስርዓትን እንሰራላቸው ለሰይጣን ባያቸው ጊዜ ይገዙለት፣ ያላቸውን ሁሉ ይሰሙ ነበረ። ግን ሆነም ደስ ተሰኛ እርሱ ብረትን ወሰደ ከእርሱ እቃ የጦር መሳሪያ እስኪያዘጋጅ ድረስም የልቦነው ሀሳብ በዛ። ይህም የሆነው በሰክ በሰከሩ ጊዜ እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው። በጓደኛው ላይ የሚበረታው በጓደኛው ላይ የሚበረታ የሚማርከው ሴት ልጆቹንም ወስዶ በፊቱ ኃጢያትን ይሰራባቸው መድኃኒዓለም አባት የሰራባቸው ነበረ። ሰዎቹ እንደተሸነፉ በተመለከቱ ጊዜም ያልተሸነፉ ሌሎቹ መጡ። የተሸነፉትንም ወደ ግኑን መጥተው ከሰሱ። በመካከላቸውም ቆመ፣ ወደ ኃጢአትም እንዲያዘነብሉ አደረጋቸው። ውስጣቸውም ኃጢአት በዛ። እያንዳንዱ ምህቱን ልጁንም እናቱንም ይወስድ ነበረ። ምድሃን ያለማባቴ ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ጊዜው ክፉውን ያው ያው ክፉውን አያውቁም ነበረ። የሴት ወገኖች እንዴት ሰነፉ አብ አብ እንዴት ሰነፉ፣ አበዱ። ከአጢአታቸው የተነሳ መሬትን አረከሱ የፈጠራቸው እግዚአብሔርን ማስቆጡት። ገኑን ማህበራቱን፣ ሰራዊቱን ሰበሰበ። ከበሮም ይመጡ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህንንም ያደረገው በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው ነው። የሴት ልጆችም ይህንን ሰሙ። ይህንን በሰሙ ጊዜ ይደነቁ ነበረ። ማህበራቱ ሰራዊቱ ወደ እነርሱ የሚመጡ ወደ እነርሱ ይመለከቱ ነበር። ይመለከቱ ዘንድም በኋላ የመረከቱ ዘንድ በተራራው እራስ ይቆሙ ነበረ። ለአንድ አመትም እንደዚህ አደረጉም። አመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑንም አደረበት በመከፋፈል የተለያዩ ስራዬን ያደርግ ዘንድ አስተማረው። የቃይ ልጆችም ይህንን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባርቁ ነበረ። በከበሮ በነጋሪትም ወደ ተራራውም ራስ ይሰበሰቡ ነበረ። የአማሩ ልብሶችን በመልበስ ስፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ የከበሩ ልብሶችን በከበሮ በነጋሪትም ወደ መድኃኔዓለም ለማባቴ በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበር። የአማሩ ልብሶችን በመልበስ ፈረሶችን በመጋለም ብዙ መጥፎ ተግባራት ያደርጉ ነበር። በተራው ላይ የነበሩ የሴት ልጆችም ስለወደቁት ሰራዊት እግዚአብሔርን ያመሰግኑ ይጸልዩ ነበረ። እግዚአብሔር መላእክት ልጆቹን አላቸው። ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶቻቸው የተከተሉትን የእግዚአብሔርን ቃል ኪዳንም አልያዙም። ከደማቸው፣ ከጸሎታቸው፣ ከአባታቸው ከያሬድ ምክርም ተለዩ እንጂ የቃየል ልጆች የተደረገውም በቂ ነው። ኖህም ደንግልናውን የሚጠብቅ አምስት መቶ ዓመትም እግዚአብሔርን የሚሰማ ነበረ። ከዚህ በኋላ እግዚአብሔር ዘርን ያስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው ነው ሆይ፣ ተለስና ሚስት አግባ ከእርሷ የሚያጽናናህ ልጅ ይወለድልህ ዘንድ ብቻ ህነት ትቀራለህ እና ከዚህች ኃላፊቷም ምድርም ትወጣለህ ከዘርህም መሬትን የሚያነጽ ይወለዳል አለው። ይህንን ከእግዚአብሔር ሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከሄኖስ ወገን የሚሆን የአቦረዝን ልጅ ሀይከልን የተባለችዋን ሴት አገባ። ሶስት ጊዜ በሩካቤ ስጋ ተዋወቃት። ሴምን፣ ካምን፣ ያፌትን ወለደች። ከዚህ በኋላ እግዚአብሔር ነው የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ የጥፋት ውሃ ፍጥረትን ያጠፋል፣ ከፍጥረቱም አንዱ ስንኳ በምድር አይታይም፣ አይደለም አለውም። ዳግመኛም እግዚአብሔር

ኖህም፣ የእግዚአብሔርን ቃል ሰማ። ልጆችንም በተራራው ጠበቀ፣ ወደ ቃኤል ልጆች ይወርዱ ዘንድ አልተዋቸውም፣ አልፈቀደላቸውም። ዳግመኛ እግዚአብሔር ኖህን ከአንተ ጋር ላሉ ቤተሰቦችም መዳኛ የሆነ ዘንድ ከማይነቀዘ እንጨት መርከብ ስራ። ይህንንም በታችኛው የኤዳን ምድር የኤልዳን ምድረ በመጀመሪያ በቃኤል ፊት ትሰ በቃ ይልፊት ተሰሩ ዘንድ ያስፈልጋል። ከእነርሱም አንተ የምትኖርባትን ያዩ ዘንድ ነው። በዚህም ይመለሱ ንሳ የገቡ ዘንድም ነው። ካልወደዱ ግን እነርሱ ይጠፋሉ። እንቅፋት መግቢያ እነርሱ ላይ ይሆናል። የምትሰሩባቸው እንጨቶች ደግሞ ከደብረ ቅዱስ ቁረጡ። የመርከቡ ርዝመትም ሶስት መቶ ክንድ የሆነ አግድሞ አምስት መቶ ክንድ የሆነ ቁመቱም ሰላሳ ክንድ የሆነ ይህንን ሰርተ ሰርተ ከፈፀምህ በኋላ ላይ ከፈፀምህ ወደ ላይ አንድ በር የሆነ ሶስት ክፍል የሆነ ክፍሎቹም እያንዳንዳቸው ቁመቱ አስር እንዲሆን የመጀመሪያው ቤት የአናብስት፣ የአራዊት፣ የሰጎኖች ሁሉ የሆነ ሁለተኛውም ለወፎች ለተሐዋስያን የሆነ ሶስተኛው ቤትም ለአንተ ለቤተሰቦች፣ ለልጆች፣ ለሚስቶች የሆነ በመርከቡም የውሃ ጉድጓድ ስራ፣ በር ማድረግላቸው ከእነርሱ ውሃ ይገኝ ዘንድ ለአንተ ከአንተ ጋር ላሉ መጠጥ የሆነ ጎድጓዶንም፣ በውስጥ በውጭ በቆርቆሮ ለብጠው። በመርከቦ ውስጥ አንተ ከአንተ ጋር ያሉትም ትመገቡ ዘንድ የስንዴ ማጠራቀሚያ ስራ። ዳግመኛም አብኖስ ከተባለው እንጨት በመጠቀም ደወል ስራ። ርዝመቱ ሶስት ክንድ አግድሞ አንድ ክንድ ተኩል ይሆናል። መመቻው ወደ መደምደሚያውም ከዚህ እንጨቶች የሆነ የሚደወለውም በቀን ሶስት ጊዜ ይሆን። መጀመሪያ በነጋ ጊዜ የመርከቡን አሰራር ያዩ ዘንድ ለስራ ይሰበሰቡ ዘንድ፣ የሁለተኛውም ደወለ ድምፁን በሰሙ ጊዜ ለመገቢ ይሰበሰቡ ዘንድ፣ ሶስተኛውም በምሽት በሆነ ጊዜ ሄደው ከድካማቸው ያርፉ ዘንድ ነው። እግዚአብሔርን ወሆን አለው በሕዝቡም በመካከላቸው ዙር ተመላለስ ጥፋት መጥፎ እንደሚያሰጥ። ጥፋት መጥቶ እንደሚያሰጥማቸውም አስረዳቸው በፊታቸውም መርከብን ስራ ስለ መርከቡ አሰራር ከለመን ኖህ ከጠየቁህ እንዲህ ብለህ አስረዳቸው እግዚአብሔርን ልጆችንም ከጥፋት ውሃ እንድን ዘንድ ወደ መርከቡ እንድንገባ አዘዘኝ ኖህ በመካከላቸው በተመላለሰ ባስረዳቸውም ጊዜ ዘማውያን ዘፋኞችም ከመሆናቸው የተነሳ ሳቁበት የሽማግሌ ይሳሳታል አእምሮን አጠቷላሉ። ውሆች ወደ ተራሮች ላይ ይወጡ ዘንድ እንዴት ይቻላል? ወደ ተራራው ላይ ይወጣ የሚወጣ ውሃ ፈጽሞ አላየንም። የሽማግሌ ግን የጥፋት ውሃ ይመጣል ይለን አላሉ። ኖህ ስለ እነርሱ ለእግዚአብሔርን ያዘዘውን ተግባራት ሁሉ አደረገ። ኖህም እነዚህን ሶስት ልጆቹን ወለደ። በመጀመሪያ መቶ አመት ታቦት የሰራባትን ነው። በዚያች መቶ ዓመት ደግሞ የሚወጣበትን ፈጽሞ አልተመገበም አልተመገበም። የእግሩ ጫማም አለተለወጠም፣ አልተበጠሰም፣ አላረጀም። ዳግበኛ ከዚህ መቶ ዓመት ልብሶችን ከእርሱ አለለወጠም፣ ከእነርሱም ስራው አለተቆረጠም። በእጁ የተያዘች በትርም አለተለወጠችም ለወጠችው በራሱ ያለ መጠምጠሚያውም አላረጀም። የራስ ጠጉሩም አለበዛም አለጎደለም። አሰብ ሰብአ ሁለቱ መተርጉማነ ጥበበኞችም እንዳስረዱት አስቀድሞም በዮናናውያን መጽሐፍ እንደተጻፈ እነዚህ ሶስቱ የኖህ ልጆችም ከእነርሱ የመጀመሪያው ሴም፣ ካምና ያፌት ናቸው። ከማቶሳላ ልጆችም ሚስትን አገቦም። ዳግመኛም የኖህ አባት የላሜህ እድሜ ሰባት መቶ ሀምሳ ዓመት ሆነ። ዳግመኛም ላሜህ ለሞት ተቃረበ። አባቱ ማቶሳላን ልጅ ኖህ ተንመጠረ። ላሜህም በማቶ ሳላ ላይ አለቀሰ። እንዲህም አለው፣ አባት የወይ ባርከኝ፣ ነፃም የወጣሁ አድርገኝ። ማቶ ሳላም ልጅ ልጁ ላሜህን ባረከ። እንዲህም አለው፣ በሁሉም አባቶቻችን ጊዜ ከእነርሱ አንዱ ስንኳ ከአባቱ በፊት አልሞተም ልጁ ይቀብረው ዘንድ ይቀብረው ዘንድ አባት ከልጁ በፊት ነው እንጂ። ልጅ ሆይ ዛሬ ግን አንተ ትሞታለህ። እኔም ከዚህ ስጋ ከመለየቴ በፊት ሐዘንህን ቀምሳለሁ። ልጅ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታቸውም ተቀየረች። ከዛሬ ጀምሮ ልጅ ከአባቱ በፊት የሚሞት ይሆናል። በልጁም አይደሰትም፣ ከእርሱም የተነሳ አይጠግብም። እንደዚሁም ሁሉ ልጁ በአባቱ አባቱ አይረካም፣ አይደሰትበትም። ላም መላም ይህም ሞተ። ገነዙትም ከቤተ መዛግብት አደረጉት። ይላም ይህ ሞትም የጥፋቷ ከመምጣቱ ከአስራ ሰባት ዓመት በፊት ነበረ። አባቱ ማቶሳላ ልጁ ኖኅም በደብረ ቅዱስ ብቻው ቀሩ። ኖኅም ሁሉ ጊዜ ወደ መርከብ ይወርድ ነበረ ልጆቹንም ሚስቶቻቸውንም ያስተምር ዘንድ ስለ ነፍሳቸውም ይዳከሙ ይዳክሙ ይጸልዩም ዘንድ ለማስተማር ለማሰባረ ሲመሽ ወደ ተራራው ይወጣ ነበረ። ከቃይ ልጆች ጋር እንዳይቀላቀሉ ይከተሏቸው ዘንድም እንዳይወርዱ ይጠብቁ ዘንድን ወህ ስለ ልጆቹ ይፈራ ነበርና፣ በሀሳቡ ምን ይህግ ጎልማሶች ይሸነፋሉ ይሸነፋሉ ይል ነበረ። በሌሊት ከእነርሱ በወረደ ጊዜ ሽማግሌው አቶ ሳላን በእነርሱ ላይ ያዘው ነበር። ኖህም በቃይ ልጆች ላይ ስብከትን፣ ትምህርትን የበዛ ነበረ። የሴት ልጆችም ከደብረ ቅዱስ በወረዱ ጊዜ ከቃይ ልጆች ጋር ሆኖ በርኩሰታቸውም ረከሱ። ከነርሱም ከእነርሱም በኃይላቸው ጽንዋን የሆኑ ናቸው። ሌላው ሌላውም እንደ እነርሱ ራአይ ታየ ነው ጥበበኞች ሆኑ። ዳ ቀዳማ ወያነ ስለ እነርሶ ጽፈዋል። መላእክት ከሰማይ እንደ ወረዱ ከቃይ ልጆች ጋርም እንደ ተቀላቀሉ ከእነርሱ መራእይታይን እንደ ወለዱ በአነጋገራቸውም እንደ ሳቱ ተናገሩ። ከዚህ የተነሳ በእግዚአብሔር ዘንድ ሀሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበርን? ይህ ግን አይደለም። ይህ ተግባር የመላእክት የመናፍስት የባህሪ ቢሆን ያለረከሰች

ባልተገኘም ነበረ። ሰይጣናት እጅግ ክፎች ናቸው እና ነገር ግን አስተሳሰባቸው ጠባቂያቸው፣ ሴትም ወንድምም አይደለም፣ እነርሱ ረቂቃ መናፍስት ናቸው እንጂ ህጉን በተላለፉ ጊዜም ጥቁሮች ሆኑ። ብዙ ሰዎችም መላእክት ከሰማይ ወርደው ከሴቶች ጋርም ተገናኝተዋል ልጅም ወልደዋል ይላሉ። ይህ ግን እውነት አይደለም። ከተራራው ላይ ወጥተው ነ! በሩ የአዳም ልጆች ናቸው እንጂ ድግርናቸው ንጽህናቸውን በመላእክት አምሳል ምስጋናቸው በመጠበቃቸው የእግዚአብሔር መላእክ ልጆች ይባሉ ነበርና፣ ህጉን በተላለፉ ጊዜ ግን ከቃይል ልጆች ጋር ተቀላቀሉ፣ ልጅም ወለዱ። የማያውቁት ግን መላእክት ከሰማይ ወረዱ፣ ከሰው ልጆችም ጋርም ግንኙነትን አደረጉ፣ ከእነርሱም ራአይታይን ወለዱ